ቻርጅ ልታደርጊው ነው። ሂጅበት፣ ሂጅበት ቻርጅ አድርጊው። ቻርጅ እኛ እኮ ራቅ ብለን ነው የምንተኩሰው። ራቅ ብለን እኮ ታውቃለች። ደነገጠች። አሁን ነው ጣጣ የሚመጣ። በልጆቹ አደለም ወንዱ የማይመጣባትን ትጫወትባለች። ርቤኒ ድፍረታችን እያወቀት አንተ ጨርሱት፣ ጨርሹ፣ ሄጅበት አይገርም። ሰይጣን የማይሰራውን ስራ ሰርት ሸለያሽ ይመሰክርሽልኝ ነው። ደስ አይለም ይሄ ሰይጣንን። ስልጣን ለኔ ከሰጠሽኝ እኮ በስመ አብ አለምን ተቆጣጠር ያለው ማለት ነው ማለት እንግዲህ ደምጠችነት ነው ያዙት።

ግዴታ ለአንቺ ማሳየት የለብኝም። ጠብቄ ግን አስገባልሻለሁ። ከዛ ግን ጋንጋዬ እንትም ነው የለም ቀልጥሙ ነው። እኔ መናገር ችግር የለብሽ። ደም ትጠጣለች ካልሽ ደም ትጠጣለች። ምክንያቱም እየተናገርሽ ያለሽው ሁለትን ህብረተሰብ ደም ደምናደረግ ያፈሰስ ነው እያልሽ ነው፣ በእኔ ደረ ያልሹ። ስለዚህ ደም መጠጣትሽ የማይቀም ወይ፣ ዛለጠች ነገር ትጠጫለሽ። ችግር የለም። ከሀያ ዓመት በኋላ ትጠጫለሽ። ከዛም በኋላ ትጠጫለሽ። ደም ያፈሰስነውን ደም አንቺ ትጠጫዋለሽ። ኦኬ እንዳትረሸትችን ቢዲ፣ አንተ ደግሞ እንዳትረሰው አሁን እንዳትረሰው። ከዛ ፍየል ውስጥ ያለው መቅኔው ታውጪና በማካ ያደረግሽ የተሰበረው ወገቡ ላይ ከፈላርገሽ ከፈታርገሽ እዛ ላይ እንደ ጀሶ ከብት ታደረግለታለሽ ከዛ ይገጥማል። እየበላው ነበር። እኔ ግን አሁንማ ችግር አንገባኝ እኮ የአንተ ችግር ደግሞ ከመድል ያመጣ ፈልገህም ወደህ መቅኔም አልቆ ደግሞ አይሆንም አይደላችሁ። የጭንቅላትስ መቅኔ መቼ ነው የሚገጠመው? የጭንቅላት መቅኔ ሰባራ ስለሆነ ነው። መነፅሩ ሰባራ ስለሆነ ነው። ኢትዮጵያ አዋጡ ነው። ምን አገባ ኢትዮጵያ። መቅኔ ከመጠጡት አንዷ እግዚአብሔር አሳትቶልኝ ሁለት ወሩን በቅሎኝ። ስለዚህ እኔ ተፋለሁ፣ የጠጣሁትን ተፋለሁ፣ የጠጣሁትን የበላሁትን እንተፋለን። እኔ በበኩሌ በደንብ ነው የበላሁት፣ በደንብ ነው የበላሁት። እንተፋለን። ሌሎቹ እንኳን ዱላውን የተረፋቸው የኖሮም ከኔ ጋር ነው። ከሴት ጋር ኖሮ ያውቅ። ስለዚህ እኔ ከጠፉት መቅኔዎች እርግጠኛ ነኝ ሰማንያ ፐርሰንቱ እኔ ውስጥ ነው ያለው። ለዚህ ነው ልጅ ልጅ ልጅ ልጅ ልጅ የሚያደርግ የልጁን መቅኔ ጠጥቼ ማለት ነው ወይ መቅኔ መቅኔ ነው ስሙ። ስለዚህ እስከ ዛሬ ድረስ የበላችሁ አንድ ቀንም የጎረሳችሁ ካላችሁ ያ አንዳንድ ፐርሰንት እናንተ፣ እኔ ጋ ሰማንያ ፐርሰንት ስላለ መቅኔ እናዋጣ። ኤክሶቹ ተሰብስበን መቅኔ እናዋጣ። መቅኔ መቅኔ ያለ ያለቆ ምትነ ስፓን ኮርዱ ላይ ደግሞ ፋፍራም ሴት ነው የሚወዳው

አንድ ጊዜ መቅኔውን መቅኔውን የወሰነውን መቅኔ እንድሰበስቡ አንድ ኮሚቴ ያስፈልገናል። ኃላፊ የሚቀዳ ወንድ ይሆንልን ለኛ ለእኔ ወንድ ይሆንልኝ። ለምን መሰለች? እየወሰድኩኝ ይከፍላሉ፣ እየወሰድኩኝ ይከፍላሉ። ወንድ ይሆንልኝ ለመቅኔ ስብሰባ። ወይ ግንጋንጋ፣ ወይ ግንጋንጋ ማነሽ? እሱ ባለው የመቅኔ አሰባሰብ ያስፈልገናል። ሀይ ቶሎ በሉ የልጁ መቅኔ አልቆ። ግን ጋንጋ እኮ አሁን ስታየው መጨረሻዋን ስታስበው፣ አይ ያወዳደቅ ይበልሽ፣ ይበልሽ። እኛ ይሄን እኛ ብንኖሮ፣ አይ ጅጅዬ፣ ከስንት ጉዳ ወጣሽ! ከእብደቱ ወገቡ አይሰራ። እብደቱን እንኳን ብችል ወገቡ አይሰራ። አንዱ ሰቶኝ በአንዱ እንኳን እደሰት ነበር። ሁለቱም የተበላሸ አይመዳን። ያለም ልጅን እኮ መርጠኔት እንደምታወጣ ይኔ ልጅ አልክ። ይኔ ልጅ አብዶ መቅኔውም አልቁም፣ አይሆንም ከሁለት አንዱ እንኳን ቢሰጥሽ እግር ጭልጥ ብሎ ይቀር እንጂ። አስባችሁታል፣ ይህንን መጋጃ ተሸክም የዚህ ሳስታም ይበልሽ ተመላለሽ። አሁን ምን ይሆንሽ? የኢትዮጵያ ስ ብር የለሽም። ሱቁሽንም አስረክብሽ አይደል? የሱቁን ወንበር በሙሉ ወደ ላይ አመጣሽ ለማሳየት ለንቤትሽ የምታሳይ ታዲያ አንቺ ክፉ ድሃ። አንቺ ሳያልፍልሽ አይቆጫኝ። ምን አድርጌለት ነው ይህኔ የልጆችሽን ገንዘብ እጅ ቦር የምሰጠው ሶስት መቶ ኤሯን አንስተሽ ነው የሰጠሽው። አባትዬ ይህን ያለው ግን ባለፈው ልምጣ ልምጣ ስትል ነበር። ይሄ ልጆችን ሰብስብ ጎረምሳ ገብቷል። አሁ ገና ያስታፋታል። ገና ለእህቴ እያለ ማለት ነው እህቴ ለእህቴ እኔ እኮ እህቴንም ማስተዳደረው እኔ ነኝ። ዚሁም ዚ ወጣ ላችሁ ይህንን ደግሞ ምናም ያሉ ደግሞ በጣም ያስቀኩ። አምስት ፎቅ ሰርቼ ስድስት ፎቅ ሰርቼ ወገቤ ተሰበቁ። አረቷም ተሰው። አረ ተው ውሻትን በልካ ገው ውሸትህን በልክ አድርጎ። የምን ፎቅ ነው አንድ ቤት እንኳ መጨረስ ያቃተ ሰውዬ። እኔ እኮ የዛን ዕለት ብታመኛኝ ለዚህ ቤት አስራ ሁለት ሳምንት የፈጀ ጊዜ ተቃጥዬ ማለት እችን ቤት ለማደስ እችን እችን ወረቀት ለመለጠፍ እችን ለመስራት ስታንቀላፋ ማለት ነው። እዚህ አስትል እንደ ቀና ጉንበስ፣ ቀና ጉንበስ እንደው ቅርናቱ ሲያንተ ነበር የዛኔ ቀርና። ስለ ቅርናት ባወራማ የዛኔ ነበር የቀርና ብኝ የዛኔ እኮ ነው። አይ አልኩህ በቃ አይ አይ አይ ኮምፒውተሬንም የዛለታን የዘጋሁት ገባሽ መመ የእሱን ፕሮጀክት ኮምፒውተር ላይ እየሰራው ነበር። ልክ በዚህ ቤት ሁለት ሳምንት ሲፈጅበት ያቺ ሴትዮ ናት እዚህ ያለች የቻው ቤት አሰርተው ሄደችው ማለት ነው። ሁለት ወር ነው የተሸከመችው ነፍሷን በገነት ያደርገው። እኛ የዛን ጊዜ እውነት ማጥፍታ ነው ብለን ነበረ። ይኸው ዛሬ ምስ አቃጥለህ አቃጥለሃት በአንተነ ዴት እኔ ለነገሩ አንቺ ድንጋንጋ ግን ምን ከብት ነሽ? እኔም እንኳን ሰው ምንድቆ ነበረ። በነገራችን ላይ ረዳሻለሁ። ኧረ እሱ እንዳያደርግም አልኩኝ፣ እንዲህ አይሆንም። እኔ የምልሽ ግን ሁለት ወር ድንጋንጋ ወንድና ሴት ጫውቻለሽ። ሳስበው ቦስም በቃ እሷ ያናገርሽ ከኔ ጋር ሁለት ወር ይኖርሽ። በቃ ብሩን እንደዛሬ ሆኖ እንደነገ ብሩ ብሩን ሊቀበል ሲል፣ እኔማ ተጠራጠሪያለሁ። አንቺማ ሆዴ ሳትሆኛ አትቀርም ድንጋጋ። ብዙ ጊዜ እኮ ወንድ ትመስያለሽ ድንጋጋ፣ ወንድ ነው የምትመስለው። አሁን እኮ ዝም ብላችሁ ሴትዮ፣ እኔም ብቻ ነው ወንድ የምትመስለኝ። ተጠራጠርኩ እንደዚህ ከኔ ጋር ስትሳፈጭ ማለት ነው።